የሆነ ቦታ ሆቴል ምናምን የምታውቂ ሄድ አለ። ግን እንደውም ስንትሆኑና፣ በቃ እኔ ቤት እወስድሃለሁ። ኧረ በስመ አብ አንቺ ቤት ውስጥ ፍቅረኛ? ኧረ ተወው፣ ምንም አታስብ። እኔ ሌላ ቦታ እንዲያደር አድርገዋለሁ። ችግር የለውም፣ አሳምነዋለሁ። አሳምነዋለሁ ሌላ ቦታ እደርለዋለሁ። ማን እንደሆን ንዲያ፣ በቃ ማመን ነው ያቃተኝ። ምን እያደረጉ አልጋች ነው እንዴ፣ በቃ በጣም የሚያሳፍር ነገር፣ ተኝተው ሲዳከሉ ነው ያገኘኋቸው እና በቃ በጣም እራሴን መቆጣጠር ነው ያቃተኝ። ደንግጬ ጭራሽ ሁለቱም ፈጣጣን የሆኑት እንኳን ሊያፍሩ ማለት ነው። እና ይሄን ሁላ ነገር ላይ ሊያድርገውብኝ እንዴት! አሁን ይሄን የማደርገው ነገር ትንሽ ነው ትልቅ ነው ትለኛለህ? በጣም ትንሽ ነገር ነው ነገርነ፣ እንግዲህ ከመኪ ወረ ይችላል ሰላም ሰላም፣ ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ ያው በብዙ ምክንያቶች ጠፍተናል። እንግዲህ ዛሬ ማቀርብላችሁ በጣም ከይቅርታ ጋር ስለጠፋው፣ እንግዲህ ዛሬ ሀብታም ነኝ እንደዚህ ነገር አለ ምናምናም ብዬ ከውጭ ነው የመጣሁት ምናምን ብዬ ለማውራት ሞክራለሁ። አገር ያሳዩኛል ወይስ የሆነ ነገር ፈልገው ይቀርቡኛል? እሱ የምናውቀው ነገር የለም። እስኪ እንዳለው ሰው ሆነን እስኪ ደንደን ብለን እንቀርባለን እና እንደዛ ብለን ስንቀርብ ምን አይነት ፊት ያሳዩናል፣ ወይስ ከውጭ መምጣቴን ሲያውቁ ከኔ ጋር ብዙ ነገር ያስባሉ ምናምን ምን የሚለውን ነገር እስኪ አንድ ላይ ምናየው ይሆናል። እንግዲህ መኪና ውስጥም ገብተው ካወሩ ምን ሊያወሩ ይችላል፣ እኔ ማውቄ ወርዳለው። ያው በውጪ ካሜራ ስለምንከታተላቸው ምን ሊያረጉ እንደሚችሉ እናያለን። እንግዲህ ቤተሰቦቼ አብራችሁን ቆዩ ላይክ ሼር ሰብስክራይብ እንዳይረሳ። ወዳችኋለሁ ጥላ ሚዲያ። ዞር ዞር እንላለን። አረ ዋክ ከታች ከታች ሰው ይታየኛል። ስልኬን ግን እንዳታይብኝ። ሰላም ነው እናት፣ እንዴት ነሽ አለን። አንድ ነገር ላስቸግርሽ እ እሺ፣ ምን ነበር? ምን መሰለሽ ያው ከውጪ ነው የመጣውና አንድ አሁን እዚህ ሀገር ውስጥ መዝናናት ፈልጊ ድር ታውቂያለሽ? ያው አሁን ትናንትና ማታ እንኳን እዚህ አረል ለዛ እኮ ነው፣ እና ግራለኝ። ግራ ሲገባኝ በቃ ያው እንደዚህ ሰው ልጠይቅ ምናምን ብሎ ማሰብ ጀመርኩ። ብትተባበረ ደስ ይለኝ ነበር ግን ታይም የለኝም፣ ቸኩያለው። በጣም ሰዓት የለኝም፣ ቸኩያለው። ግድ የለሽም አንድ የሆነ ብቻ ለአንቺ የማደርገው ነገር ካለም ችግር የለውም እኮ ችግር የለውም ባሳየ ግን ቸኩያለው። ለዛ እኮ ነው። ችግር የለውም፣ ብዙም እኮ አላስቸግርሽም። መኪና ይሻላል። ኦኬ፣ መኪና አለ። እሺ፣ እንደዛ ከሆነ ምን ደም ተባበረው። እሺ፣ ንገረኝ። ምንደም ያው በቃ አንዳንድ ቦታዎችን ታሳይኛለሽ፣ የሆነ የሆነ ቦታ እንሄዳለን። ያው መዝናናት ፈልጋለሁ፣ ያው ብዙ አመት በስራ ስላሳለፍኩ። እሺ፣ እንዴት አላውቅህም። እንዴት ልተባበር ታዲያ? ለመዝናናት ምናምን ከሆነ ቦታ ባሳይ ችግር የለውም። ለመዝናናት ከሆነ ግን በቃ ኦኬ፣ ግን ስለማላውቅ ምን ሰው ጋር ትዝናኝ ነው እንዴ? ስለዚህ ስለቸኩል መኪና ውስጥ ወይስ ምን ምን ይሻላል? በቃ ይቅር። አንተ አብረሽኝ ብታወሪኝ ደስ ይለኝ ነበር። እሺ ኦኬ፣ እሺ በቃ አይ፣ አመሰግናለሁ በቃ ለማንኛውም፣ ችግር የለውም። ቆመሽም ስላወራሽኝ እጅግ በጣም አመሰግናለሁ። መኪና ከያዝክ የምፈልግበት ቦታ የምታደርሰኝ ከሆነ ችግር የለውም። አደርስሻለሁ፣ እሱማ ችግር የለውም እ ግን አብረን ነው የምንዝናናው አ ያው የምትሄድበትን ቦታ ላሳየ ፈቃደኛ ነኝ። እስኪ እሱን ገብተን ና ውራሽ ያለውን ነገር። ኧረ ጉድ ነው! ኧረ አንተ ጉድ ነው! ኧረ ስንት አይነት ሰው አለ! ፈጣሪ ይጠብቀናል።

በጣም ብዙ ረዥም ጊዜ ነው እና ቤተሰብ የለም። እንደዚህ እዚህ ቤተሰቦች ክፍለ ሀገር ነው ያሉት እና እነሱ ጋር መሄድ አይቀርም። ሰሞኑም እነሱ ጋር እስከመሄድ ድረስ መዝናናት ፈለግኩኝ ታውቂያለሽ። እነሱ ጋር ዚ ፈታ ማለት አልችልም። ብዙ ነገር ይገድበኛል። ስምሽ ማነ? ሄርሚን ያልሽ? ሄርሚ ኦኬ። እዚህ አካባቢ ነሽ? ነው እዚህ ሜ አይቺ አላቅም ትናንት ነው ልጥፍ ትናንት ማታ አይደለም አንዴ ዘመን ላይ እና እንዴት ደፈርክ እዚህ ብቻህን ማንም ሳይኖር ያው ምን ማለት ይቻላል መሞከር ይከፋ ስማ ያው ይደብራል ብቻ ሲቆም ምናምን ለዛ ነው አው ያው ብቻዬን ከምዝናና ብዬ ደግሞ አቆ ቦታ ብዙም ስለሌለ አሁን ምን ያለው ላታስብ አታስብ ከአሁን በኋላ ብቸኛ አይደለም ምን ያለው የውነት ሁነት በጣም ደስ ይላል። አሁን እንደዚህ አይነት ሰው እንኳን አላሰብኩም ነበር፣ ያው አጋጣሚ ተገናኘን። አዎ ፈላጊና ተፈላጊ ተገጣጠምና በሚገባ እውነት በጣም ደስ ብሎኛል ስላገኘሁሽ። እሺ እኔም ኦኬ። ስለዚህ ታዲያ ሳሪን ያልሽኝ ስምሽ እንዴት ነው? ምንም ምን አይነት ቦታ ሶስት ያለሽ አንተ ብቻ አይመች እንጂ እኔ በጣም አሪፍ አሪፍ ቦታዎች ወስድሃለሁ። በጣም ጽድት ያሉ ቦታዎች ነው፣ ስድ ሌግዥሪ ቦታዎች ምናምን። አንተ ብቻ የለኝም ምናምን አትበል እንጂ ችግር የለውም። እንዳ ያሳስብ እንዴት ገንዘብ ምናምን። አዎ የገንዘብ ችግር እንኳን የለብኝም ያው የሁሉ አመት ሰርቼ የለም። እሱማ ልክ ነው። ያው አንዳንድ ሰዎች ከዛ ሲመጡ ምናምን ይላሉ። ለዛ ብዬ ነው እንደዚህ ያለው። ያው እኔ ረጅም አመት ሰርቼ ነው የመጣሁት። ብዙ ገንዘብ አለኝ። እንደዛ ከሆነ እስከ ጥግ መዝናናት እንችላለን። አሪፍ ቦታ ነው ወስድ ወደ ተወስኛለሽ። አይ ለአንተ የሚሆን ቦታ አለ፣ ችግር የለውም። ነው ይወስዳለ። ለምሳሌ ያው መጨፈር፣ መዝናናት፣ መደነስ ምናምን ነው የምትፈልገው? ፈልገው እንደዚህ አይነት ቦታ ልወስድ እችላለሁ፣ ችግር የለው። ስለዚህ መጀመሪያ ምንድን ነው የምናደርገው? ኦኬ፣ አሁን መሄድ እንችላለን። ያው ትንሽ እንተዋወቅ፣ ያለውን ነገርም ትንሽ ብናወረው ደስ ይለኛል። ያው ስለመዝናናት ስለፈለግ ምንም ጊዜ ታይምንም አያስፈልግም። ያው አይምሮን ሬዲ ማድረግ ስለፈለኩኝ አይምሮን ሬዲ እንዳረገው። ስለዚህ እና እንዴት እናድርግ፣ እንዴት ይሻላል? ማለት አሁን ከዚህ የተሚድ እኮ ችግር የለውም አንተ ብቻ ኒድ። ግን ክለብ ትወስጅኛለሽ? አዎ ጽድት ያለ ቦታ ነው የምወስድ እንዳታስብ፣ ተማመንብኝ። እውነት? እውነት አዎ ወስዳለው ችግር የለው በጣም ደስ ይላል በጣም ደስ የሚል ጊዜ እናሳልፋለን ደንስልሃለው በቃ የምትፈልገውን ሰው ነው መሆንል ምክንያቱም አንተ እዛ ውጭ ሀገር ሆነ መቼም የሰው ሀገር ነው እንደፈለግክ መሆን አትችልም በስራ ቢዚ ነው የምትሆነው ምናምን ነገር ስለዚህ አንተ በስልክ የምታያቸውን ነገሮች እንዳለ ነው መሆንል ማለት አንተ ብቻ ፈቃደኛ ማለት በስልክ የምታያቸው አልገባኝ ማለት ደንስልሃለው መሄድ የምትፈልገው ቦታ ወስደሃለው ምንም እንዳያሳስብ። እንዴት ነው ትንሽ፣ አንተ በምትፈልገው እንደፈለክ፣ ብዙ አይነት ዳንስ ነው ያለው። አንተ በቃ የማታውቃቸው አይነት ዳንሶች ነው፣ ልምዱ ስላለኝ ምንም እንዳያሳስበው። ደንስ እንላለን። በደንብ ብዙ አይነት ወርኮች ነው ያሉት እና እሱ ማሳይ አለው። ደንስ እንላለን። ብዙ አይነት ወርክ። አዎ ያማ እውነት፣ ፈታ ነው ማረገስ። አንተ ብቻ ዝግጁ ነው። ኦኬ፣ ወርክ ልታረጊልኝ ነው እንዴ? በሚገባ እና ታዲያ ምን አትሽ? ማለት ምግብ መብላት ይኖርብኛል። ኦኬ ችግር የለውም አሪፍ ሆቴል አለ እዛ እንሄዳለን። ምሳ እንበላለን። ሲንግል እየጠጣን እናመሻለን። ኦኬ መታቂ ቦታ አለ ነው አላው ችግር የለውም ምን ውስጥ የእውነት እውነት ኦኬ። እንደዛ ከሆነ በጣም ቆንጆ ምግብ ምግብ እንብላና ነው ያው ሲንግል ሲንግል እንጠጣለን። ሲንግል ማለት ጃምቦ ነው። አረ ምንም አታውቅም እንዴ! በቃ ረጅም ጊዜ እኮ እያልኩሽ አይ ይሄን ያህል እስከምትሆን ድረስ የእውነት ራስ ምን ማለት አለብህ እኮ እንዴ? ምን ስለዚህ እንዴት ይሻላል? እኮ እንሂድ በቃ። ለምን እንደምታዘገኝ እንሂድ፣ ነው እያዛኩሽ አይደለም። ማወቅ ሬዲ አይምሮዬን ሬዲ ለማድረግ ነው፣ ገባሽ? ለወጪውም ለምኖ አይምሮዬን ነው ሬዲ ለማድረግ ስለፈለኩኝ ያው በኔ ጣለ ሁሉንም ነገር ችግር የለውም። አንተ ብቻ ገንዘቡ ላይ ነው እንጂ ሁሉንም ነገር እኔ ያስተካክላለሁ። ስለዚህ ንድ የምር እውነት አስታኪ ባለሽ እርግጠኛ ነኝ እኔ ልምዱ ስላለኝ ችግር የለውም። ልምዱ አለሽ? አዎ ልምዱ ስላለኝ ስለዚህ በቃ ምግብ እንበላለን። ሲንግል ነሽን? ሲንግል እንጠጣለን። ከዛ ያው አመሻሽተን ክለብ ነው የምንወጣው፣ እንሄዳለን። ግን እንዴት ነው ፍቅረኛ የለሽም አንቺ? አለኝ ግን ያው ተወው፣ እሱም እንዴት

እንደውም ይችን አጋጣሚ እንኳን አገኘኋት፣ እቃጥለዋለሁ። እንዴት ምን አድርገሽ የምታቃጥል? ያው ካንተ ጋር ሆኛ ሳየዋለሁ እ ካንተ ጋር ሆኛ ሳየዋለሁ። እህ፣ ምን ልታረጊኝ ደሞ? ከኔ ጋር ሆነሽ ያው እንደዚህ ካየን ራሱ ይናደዳል። ስለዛ በቃ እንደውም እንደኝ ነው የምፈልገው እኔ የተናደድኩትን ያክል። ለምን እንደዚህ ታደርጊያለሽ? ደህና ነው እኔማ፣ እዛ ሳይሆን እሱ እንደዚህ ስለሚያደርግ እንዲሰማው ስለምፈልግ ነው። እንዲሰማው ስለምፈልግ እኔ እንጃ። ከባድ ነው በጣም። አንተ ምንም ማታስብ ችግር የለውም ማትጨነቅ። እኔ እንደፈለግከው እንላለሁ ችግር የለውም ያው እውነት። እሺ፣ ከዛ በኋላ እንግዲህ ያው ግን ይቅርታ አርግልኝና በማይመለከተኝ ገባው መሰለኝ። ያው ከፍቅረኛሽ ጋር እንዴት ነው? አንቺ ለሱ ብቁ ስላልሆንሽ ነው እሱ ቺት የሚያደርግብሽ? አይ እኔ እንደዛ አላስብም። እንደዛ ሳይሆን አንዳንድ ወንዶች አሉ አይደለ? የሆነ ወደዛ ወደዚህ ማለት የሚወዱ ወንዶች። እንደዛ ግንኙነታችሁ እንዴት ነው? እንዴ ቆይ ከእሱ ጋር እሱማ? ረዥም ጊዜ ቆይተናል። ግን ታዲያ እንዴት አልተጋባችሁ? ያው መጋባት ሳይሆን አንድ ላይ እንኖራለን። ኦኬ፣ አንድ ላይ ነው የምንኖሩት። ታዲያ እንዴት አንቺ እንደዚህ ታደርጊያለሽ? ማለት ከኔ ጋር ወጥተሽ እሱን ለማናደድ ምናምን ምናምን፣ አይከብድም? ትንሽ አይ፣ እኔ እኮ እንትን ላዝናናህ ነው መውጣት። ግን ደግሞ ታዝናኝ ነው ግራውን። አንቺ ያሽኛለሽው እሱን አሳየዋለሁ ነው ለኔ ያልሽኝ? አዎ እሱም ቺት ስለሚያርግብኝ በቃ። እንዴ ነው ደደ ፈልጋለሁ እሱ አዎ ምን ትጠቀሚያለሽ? እንዴ እሱ ምን ይጠቀማል? እኔን አናደው በሱ እኔ ያየሁትን እንዴ አይፈልጋለሁ በቃ በራሱ እንዲደርስ እና እንዲናደር ነው የምፈልገው። ላይክ እሱ አያሳስበንም። አሁን ስለ ራሳችን ብቻ እንደምንበል፣ ፈታ ማለት ነው የሚጠበቅብን ከኛ። እሱማ ፈታ ማለት። እኔ የምፈልገው ልጅ ዘና ፈታ ብዬ መግባት ነው። ግን ከመሸ በኋላ የት እንሄዳለን ማለት፣ ሰክረን ጠጥተን ምናምን እንዴት ልናረገው እንዴ? እስካሁን የራሱ ቤት አልገዛ እንዴ ነው? ገዝቻለሁ፣ መግዛትማ ግን ያው ለሰፈሩ አዲስ ስለሆንኩኝ አይደለ ያው ከሴት ጋር ቢያዩ ምናምን ጥሩ ስም አይሰጥ፣ የሚገባሽ ለዛ፣ ወይ ጌስት ሃውስ ወይ ሆቴል የሆነ ቦታ ሆቴል ምናምን የምታውቂው የለ አለ? ግን እንደውም ስንቶ እና በቃ ኔ ቤት ውስጥ ያለ። አረ በስመ አብ! አንቺ ቤት ውስጥ ፍቅረኛሽ? አረ ተወው፣ ምንም አታስብ። እኔ ሌላ ቦታ እንዲያደር አድርገዋለሁ። ችግር የለውም፣ አሳምነዋለሁ፣ አሳምነዋለሁ። ሌላ ቦታ እደርለዋለሁ። ማን እንደሆንክ እንዲያውቅ ነው የማደርገው። እንደው አረ እባክሽ ነው ነው እንዴ? እንደዚህማ ጥሩ አይደለም። በስመ አብ ወልድ እንዴ! አንተ ምንም አታስብ አልኩ እኮ አንተ እንዲመች ብቻ ነው ማደርገው እኔ። ምንም አታስብ እኮ። ታዲያ ወነ ሄደሽ ይጥ ምን አምለት ይውለው ሌላ ቦታ ደር አምለት ይውለው አሳም ነው አለው። እኔ ችግር የለውም እንዶ ምን አይነት ሴት ነው ደንቁ። በደንብ ነው ማሳየ የማ። እውነት በደንብ ነው በቃ። ይህን ያህል ጎድቶሻል ማለት ነው። እሱ ሲጎዳኝ እንደዚህ ማውራት እራሱ አልችልም። ከአቅሜ በላይ ነው። ትግስትኤ እያለቀ ነው። እንደው ማንተ ያገኘው ምን ምን አርጎሽ እንዴ? ላይ ላይ ችት እያረገብኝ፣ ከዚህ በላይ ሌላ ምን ነገር አለ ማለት በአይኔ ያየው፣ ከጓደኛዬ ጋር ባይኔ ያየው። ከጓደኛሽ? አዎ፣ ሴት ጓደኛሽ ጋር እንዴ? በሚገባ ይሄን ሁሉ እያየው እኮ አምኜ ተቀብያል። ግን አሁን ከአቅሜ በላይ ስለሆነ፣ እንዴት ይሄን ሁሉ ሊያረግብሽ ይቻላል? ምን አውቄ አይወደሽም እንዴ? ባይወደኝ ኖሮማ አብሮኝ እንዴት ይሆናል? እና ታዲያ እንዴት አንቺ ምን አንቺ ወይ ቺ ታርገሽበት እንዳይሆና እኔ አንድም ቀን ቺት ታርጌበት አላውቅም። አሁን ግን ያያታል እኮ ምን ያህል እንደሚያናድድ ያያታል። አይ ከጓደኛሽ ጋር ጓደኛሽስ እንዴት ናት ታዲያ? አሁን አብራሽ ነው ያለችው አሁን? ነው አላመነችልኝም እኮ እሷ ካደችኝ። እኔ ግን በአይኔን ያየኋቸው ይሁን ብዬ ተቀበልኩ። ምንም ማድረግ አልችልም ብዬ ያው ጊዜውና ቀኑ ሲመጣ ሁሉም ነገር ይጋለጣል በሚለው ተውኩት። ኦኬ። ስለዚህ እንትን ብለውብሻል ማለት ነው። እሷም እሱም እቺ ታርገውብሻል ማለት እሷም አንቺ ላይ ቀልዳብሻለች፣ እሱም እቺ ታርገውብሻል። እና ታዲያ እንደዚህ። ኧረ ከባድ ነው። አሁን ታዲያ ሁነ ቤት ሄደን ድጋሚ እንትለት ይሆን ችግር የለውም ማልኩ እኮ። በቃ እርግጠኛ ነኝ። በእኔ ተማመን። ችግር እውነት እንዳይመጣ አድርገዋለሁ። ችግር የለው እንዳይመጣ አድርገዋለሁ። እሱ እንደውም ደስ ነው የሚለው ይሄን አጋጣሚ አግኝቶ ነው። ስለዚህ እቤትሽ ገብተን ስለ እሱ ብናወራ ይሻላል። ጊዜውን ግን በወሬ ሳንጨርሰው ብንሄድ ይሻላል። ኧረ እንሄዳለን። የት ከዛ በኋላ ምን እናደርጋለን? ቤትሽ ገብተን፣ በስካር ነው እንግዲህ ያሰዩ ሙቃለኝን ምናምን። በቤት ገብተን ታዲያ ምን ልናደርግ ነው እንዴ? ብዙ ነገር አደርግልሃለው። ቤት ገብተን ማ እንዴት ነታ ነው የምትለው? ለምሳሌ አልገባኝም። እንዴት ምግብ ሰራልሃለው፣ እደንስልሃለው፣ ምናምን። ብቻ የተለያዩ ነገሮች እያደረግን እናሳልፋለን ሻወር ትገባለህ፣ መቼም ብቻም አትገባማ፣ ሳያስፈልግሀል። ስለ እዛ አንተ ብቻ ፈቃደኛ ሁን እንጂ ደስተኛ ነው ማለት ነው። ሻወር ገብተን እንደ ሻወር ቤት ገብተንማ መቼስ ብቻህን አትሆንማ። ስለዚያ ያለው አሻሀለው ታሸኛለህ። በቃ እንደዚያ እያደረግን እናሳልፋለን ማለት ማሸት እንዴ፣ ማሸት ነው? አይ አልገባኝ። አንተ እንትና አትልም እንዴ? ምንድነው? ይሄን ያው በስራ ረጅም ዓመት አር ላይ ያሳደርኩት እንደዚህ አይነት ነገር ብዙ ነው እኮ። እሱን ተረድቼ ነው ይሄ ሁሉ ነገር የምነግርህ፣ ግን ምንም እንዲገባህ አልቻለም እኮ። ያው ስላልገባኝ እኮ ነው እኮ። አሁን ግራ አጋባሽ ማለት፣ ያው ሻወር ቤት ገብተን ደግሞ ይደሙ ያለ ያስባ። ኦኬ ገላሽን አሸሻለሁ ነው አዎ እሺ። እኔም ማሻ አለው እሺ። ከዛም በቃ ወይናችን እየጠጣን ሻወር ቤት ከዛ ምን አለ ታጥበን ልንወጣ። እንዴ አንተ ምን ሆነ ነው ቆይ። እንዴ አይ ያው ስላልገባኝ ነዋ ታዲያ። እንዴ ተነካክተ አስበሽዋል እራ ቦታችንን መሆነ ተነካክተን ስንወጣ ሻወር ውስጥ ገብተን እኮ ዝም ብለን አንወጣም። ሴክስ እናደርጋለን። ኦኬ፣ ሻወር ቤት ውስጥ አዎ። ዋው፣ በስመ አብ። ከዛ ከዛ አረፍ ብለን ደግሞ አልጋ ላይ ቁጭ ብለን ትንሽ እያወራ ምናምን ሙዚቃ እያዳመጥን ደንስ እልሃለሁ፣ ወይናችን እየጠጣን ምግብ መብላ ከፈለክ፣ ያው ነው ያለው። አንደኛ ነኝ ሰራላለሁ። ድጋሚ ደግሞ ሴክስ እናደርጋለን ማለት ነው። ከዛ ኦኬ። እየጠጣን ድጋሚ ደግሞ ሌላ። አዎ። ኦኬ። ከዛ በቃ ለምን? ገና ብዙ ሌሊቶች እኮ አሉ። ገና እኮ ነው። ኦኬ። ስለዚህ አዳሩን ሙሉ ነው። አዎ ሌሊቱን ሙሉ ማንም አይመጣም፣ ችግር የለውም። አዳር ሙሉ ነው ሴክስ የምናደርገው። አዎ አዎ። ከባድ ነው። የአንቺ ደግሞ እንዴ። ምን ነው? አንተን ፈታ ለማድረግ እኮ ነው። አንተን ፈታ ለማድረግ እኮ ነው። እሱም አገባኝ በዚህ ልክ ማለት ፍቅረኛሽ ነው። አባረሽ ነው ምን ይሁሉ፣ ፍቅረኛሽ ጋር ያሳለፍሽውን ታሪክ ከኔ ጋር ለማሳለፍ ድጋሚ ከባድ ነው። ቺት ሊያረግብሽ እንኳን መቶ ነበር። እሱም የሱን ነገር እንትና አታንሳው፣ በቃ እሱ ነው አትቆጠረው። ብቻ እኛ ፈታ ለማለት ነው ዋና ሀሳቧ። እሱማ እኛ ፈታ ለማለት ነው። ነገር ስላለ ምንም የኔ እንደውም ከምንም አይቆጠርም እሱ በጣም በድሎኛል። ላይክ እሱ መበቀል ነው የምፈልገው እኮ። አሁን ምን አይነት በደል አድርሶብሻል? ከባድ በደል ነው። አይ በቃ የሆነ ጊዜ ክፍለ ሀገር እጂ ነበር አያቴ ሞታ ማለት ነው ለቅሶ እና ሲማል አመሰግናለሁኝ እና እንደምመጣ አያውቁም ነበር፣ እና በድንገት ነው የመጣሁት። እና ከዛ ከዛ ስመለስ አያውቅም ነበረ፣ አልነገርኩትኝም ነበር። በድንገት ነው ቤት የመጣሁት፣ እና አንድ ላይ ያገኘኋቸው። በቃ በጣም ነበር የደነገጥኩት፣ ሳያቸው ያገኘኋቸው። አዎ አልጋ ላይ ነው ያገኘኋቸው። ጭራሽ በቃ ማመን ያቃተኝ ማን እያደረጉ አልጋሽ ነው በቃ በጣም የሚያሳፍር ነገር ተኝተው ሲዳከሉ ነው ያገኘኋቸው እና በቃ በጣም እራሴን መቆጣጠር ነው ያቃተኝ። ደንግጬ ጭራሽ ሁለቱም ፈጣጣ ነው የሆኑት፣ እንኳን ሊያፍሩ ማለት ነው። እና ይሄን ሁላ ነገር ላይ ሊያደርገብኝ እንዴት? አሁን ይሄን የማደርገው ነገር ትንሽ ነው ትልቅ ነው ትለኛለህ? በጣም ትንሽ ነገር ነው እኮ እሱ ካረ ቤስት ፍሬንድች ቤስት ፍሬንዴ በቃ ከልጅነት ጀምሮ እስካሁን ድረስ አብረን በጣም ጓደኛሞች ነበር። እና የእሷ አለማፈር አፈር ሳይንስ እሺ፣ ወንድየው የሱ ከባድ ነው በጣም ወይ፣ በጣም ያሳፍራል፣ በጣም ከባድ ነገር ነው። እና አሁን እንደዚህ መሆኔ እና እንደዚህ ማድረጊ ምንም ሊገርም አይችልም፣ ላይ ካንተ እንደዚህ ምንም ሊያስገርም አይገባም። እኔ ግን አሁን ሳስበው ሳስበው ምን አለ መሰለሽ፣ አሁን አንቺ እንደዚህ መሆን ጥሩ አይደለም ብዬ አስባለሁ። አይ ምክንያቱም ከሱ ጋር ያለሽን ነገር ህይወት ሊሆንሽ ይችላል ብዬ ማሰብ ከበደኝ። እንደዚህ የሚያደርግሽ ወንድ ህይወት ሊሆንሻል ብዬ ማሰብ ከባድ ነው። እኔ እኮ ግራ ገባኝ። አሁን እናንተን ለማስማማት ፈለግኩኝና በጭራሽ ስማ፣ የማይሆን ነገር ነው በቃ አንተ አላማ ፈታ ማለት ነው። ላይክ በቃ አንተን ፈታ ነው ማድረግ እንጂ እኔ እና እሱን ለማስታረቅ ምናምን አይደለም። ኦ እናንተ እኮ አልተጣላችሁም ማለት ነው? አልተጣላንም፣ አብረን ነን። ግን ያለውን ነገር ነገር ፈታችሁ ምናምንም በቃ አብራችሁ ብዙ ላይፍ እንድታዩ ስለፈለኩኝ ነው ማለት ያው፣ ብዙ ነገር አሳልፈሽ። አይ እሱን ቶ በቃ እሱን ንርሰው ከባድ ነው። አሁን የነገርሽኝ ነገር እንደዚህ ካደረገሽ አሁን እኮ እኔም የሆነ አግኝቼ እሱንም ማብራት ፈልጌ ነበርና ያው የእውነታችሁ ነገር ጠንከር እንድታደርጉት አስ ወደፊት እኔ ከሱ ጋ የመሆን እቅድ ስላሌለኝ ምንም ነገር አያስጨንቀኝም። አሁን የማደርገው ነገር አይቆጨኝም። በቃ ምንም እቅድ የለኝም ከእሱ ጋ የመሆን ያው ጊዜው ሲመጣ እንለያያለን በሚለው ነው። አሁ አብረን እየሆንና ያለ ነው። ኦኬ ጊዜው ሲመጣ ልትለያዩ? አዎ። እንደዚህ እንዴት እንቀጥላለን? እንዴ፣ ምንም ብትወደው ላይ ላይ እንደዚህ የሚሆንብህን ሰው አብረህ ትኖራለህ? አይ ኖ እንደዛ ማለቴ ሳይሆን ያው ቢስተካከል አብረሽ ሞራትሽ አይስተካከልም። በተደጋጋሚ አይቼዋለሁ። ያው እንደዚህ ላይ እንደዚህ ፊት ለፊት አላየሁትም እንጂ በተደጋጋሚ ነው። በቃ ስልኩ ላይ የሚገቡለት ቴክስቶች ምናምን አሉ። እነሱ እነሱ ስለማይ በቃ ነው ተስፋ ቆርጬበታለሁ በሱ። እኔ አሁን ይኸውልሽ፣ ይቅርታ አድርጊልኝና ከውጭ አርቢ የመጣሁት ማለት ማለት ከውጭ አልመጣም። እንዴ ምን ማለት ነው? እዚሁ ነው ተወልጄ ያደግኩት፣ እዚሁ ነው ስራ የምሰራው። እንዴ ለምን ማዋሸት አስፈለገሽ ታዲያ? ያው እስኪ እንደዚህ ብዬሽ በአወራ ምናምን ብዬሽ ነበር። ያው አንቺ ጭራሽ ፍቅረኛ ኖሮሽ ፍቅረኛ ሽን ከቤት አባርረሽ ከኔ ጋር ብዙ ነገር ስለማድረግ ነው ያወራሽ። ይህንንም እንድታወሪ ያደረገሽ የኔ ከውጭ መምጣት አሳስቦሽ ገብትሻል እና በጣም ይገፋል ከአንቺ ጋር እኔ እኮ ከውጭ ስለመጣ ምናምን አይደለም። ጀስት ፈታ ማለት ስለፈለክ ነው እኮ እንደዚህ ያልኩክ። ከባድ ነው። እንዴት ማለት ለምን አትታዩ? እኔ አሁን እኮ አንቺ እና እሱ ላስማማችሁ ፈለግኩኝና፣ የምትደራረጉት ነገር የልጅ ነገር፣ በጣም የልጅ ነገር፣ የሆነ ያልበሰለ ሰው የሚያደርገው ነገር ነው የምታረጉት እኔ አልጀመርኩትም፣ እራሱ ነው የጀመረው። ስለዚህ በቃ እኔ ደግሞ በቃኝ፣ ከዚህ በኋላ መቀጠል አይቻለሁ። ያው እኔ ላስማማችሁ ፈለኩኝ እኮ ግን ምንድነው መሰለሽ እሱ እንደዚህ ከጓደኛሽ ጋር እንትን እሚል ከሆነ አንቺም እንደዚህ እሱን ለመጉዳት የምታስቢው ከሆነ ሁለታችሁም አትፈላለጉም ማለት ነው። ስለዚህ በተለያዩ ይሻላል። መለያየታችን አይቀርም። ስለጎዳኝ እሱ መጉዳት ነው የምፈልገው። ዋና አላማ ይሄ ነው እንጂ ከስበትና ያን ነገር ልታባበርሽ እንዴ? እስካሁን እያሾፍክብኝ ነበረ? እሱ ነው የላክህ እንዴ? አይ እሱ እንኳን አላከኝም። እና እየቀለድክብኝ እስካሁን እያስነፈለፍከኝ የነበረው እንዴ? ከብዙ ነገር እኮ ነው ያዘናጋኸኝ። ምን ሆነ ነው እንደዚህ ሆኖ መምጣቱ? ለኔ ምን አስፈላጊ ነገር አለው? አይ ያው እኔማ በጣም ብቻ ከባድ ነው አሁን አንቺ እያልሽኝ ያለ። እኔማ በቃ አሁን ጥሩ ሰው አለ ሰውነ መርዳት የሚፈልግ ሰው አለ። በዚህ መልኩ እንዲህ የተቸገረ ሰው ቢኖር እንዲህ ቦታ ማየት ምናምን የሚፈልግ ሰው ቢኖር እንደዚህ ሰዎች ያሳያሉ። በምን አይነት መንገድ ነው የሚያሳዩት? አሁን አንቺ ጥሩነትሽን፣ እምነትሽን በደንብ ላይ የምችል የነበረው የሆነ ቦታ ሄደን ምናምን እንደዚህ እና ሌላ ቦታ ሌላ ሴቶች ጋር እኮ መሞከር ትችላለን። ሌላ ምናምን ምናምን ብለሽ እንትማረትች ነበር ገባሽ። እንዲህ ዊርድ ቃላት መጠቀም አልነበረብሽ ገባሽ። ይ አስደነገጥሽኝ፣ በጣም በጣም እንዴ። አንተ አቀራረብ ከሆኑ እንደዛ እንድላይ ያደረገኝ አንተ ፈታ ማለት ነው የምፈልገው ስላልከኝ ነው እንጂ እኔ ማንንም ሰው እኮ እንደዚህ አለለም። ያገኘሁትን ሰው እንደዚህ ነው አልችልም። ያው ይህንን ሁሉ ነገር ግን ያልሽኝ እኔ ከውጭ እንደመጣው ስለነገርኩሽ ነው እንጂ አሁን እኔ ከውጭ እንደመጣው ባልነገርሽና ብር ኖሮኝ